አዎ ይኸው መርዝ ጠጣለሁኝ፣ ያሳያሃለሁ እንደ ማልሞት ማለት ነው። መርዝ ጠጥቼ ያሳያሃለሁኝ መሰላችሁ። በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ እማትፈልጉ ከሆነ ሰምተሽ አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ነገር ማወቅ ያለብሽ ዲን ልእስላም በቢሊየን የሚቆጠር ሰው ፎሎም ያደርገው፣ በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን የማይ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ እኮ ምንድነው አባቶሽ በሩካዴ ስጋ ካንቺ ተገናኝቶ ያውቃል። እንዴት ነው ቃ ፍቅረኛ ከምታደርጋቸውን ነገሮች የመነካከት ምናምን የሚባሉት ነገሮች አሉ አለ። እንደዛ ያደርግ ነበር። ሰላም ጤና ይስጥልኝ የተከበራችሁ ውድ ቤተሰቦቼ፣ ሁላችሁም በያላችሁበት ሰላምታ የደረሳችሁ እንዳለ ፈንታው ነኝ ዛሬ አዳዲስ ቪዲዮዎችን ይዤ እመጥቻለሁ። ከቪዲዮዎቹ መካከል አንድ እህት እያለቀሰች የምታጋራው ክር ፈልጋ መፍትሄ ፈልጋ የሆነ ትራውማ ውስጥ የገባች ናት። ምክንያቱም ከነፍስ አባት ተብዬ ጋር የደረሰባት ጾታዊ ትንኮሳ ጋር ተያይዞ የሚወራ ነገር ነው። በጣም አጸያፊ ነው። በጣም አሳዛኝ ታሪክ ነው። በጣም ዘግናኝ ነው። አባት መስለው አባት ያልሆኑ አባት መስለው አውሬ የሆኑ በየቦታው በየሁኔታው ምእመናን የሚነጥቁ ሰዎች በስተዋልና በጣም አሳዛኝ ነው። ዞሮ ዞሮ ይህንን መረጃ ከማጋራቴ በፊት እስኪ ይህንን ቪዲዮ አይተን እንመለስና ወደዛ እንቀጥላለን። አዎ፣ ይኸው መርዝ ጠጣለሁ ያሳያለሁ እንደማልሞት ማለት ነው። መርዝ ጠጥቼ ያሳያለኝ። ከምስሉም ወንድሜ ገዳይ የሆነ መርዝ ብሰጥህ አትሞትም ወይ ማርቆስ 1616 ሳይሆን ማርቆስ 16 18 ላይ ያለውን የሚያምኑ እነህ ምልክቶች ይገተሏቸዋል የሚገል እንኳን ቢጠጡ አይሞቱም የሚለውን እዞ የአይጥ መርዝ ልስጥ ትጠጣለህ ወይ ብሏል? አዎ ይው መርዝ እጠጣለሁ ያሳያለሁ እንደማልሞት ማለት ነው። መርዝ ጠጥቻ ያሳያለሁኝ። ነገር ግን ይሄ ልጅ በንባብ ያመጣው ሳይሆን እነ አመዲዳት እነ ዶክተር ዛኪር ናይክ እንደገና ደግሞ እና አቡሃይደር ደጋግመው የሚሉት ጥቅስና ደጋግመው የሚጠይቁት ጥያቄ ነው። ይህንን ጥያቄ በአስራ ሁለት ምስማር እንከረችመዋለን። እንዴት እንደምንከረችመው እኔ መርዙን ጠጥቻ ያሳያችኋለሁኝ ምንም እንደማልሆን ማለት ነው።

መርዝ ጠጥቶ የሚያረጋግጥ ሳይንቲፊክ ነው አለ ይህንን ሳይንቲፊካሊ ካደረጋችሁት ወይንም ደግሞ ፕሩፍ ካደረጋችሁልኝ ክርስቲያን ሆናለሁ ስለዚህ አንድ ሰው የሚያረጋግጥልኝ አጥቻለሁ ነው እያለ ነው ያለው ይህንኛው ልጅ ደግሞ መርዝ እንድጠጣ ግብዣ አድርጎልኛል መርዙ ፊቴ ተቀምጧል ልጠጣው እጠጣዋለሁ ነገር ግን ይህም መርዝ ብጠጣ ታምናላችሁ አታምኑ ምክንያቱም መርዝ አይደለም ትላላችሁ ኦኬ መርዝ አይደለም አዎ ግን እንዴት እንተማመን ታዲያ ገዳይ የሆነ መርዝ አይጥ ተራ ነገር ነች። ለምን የሬሳ ማድረቂያ አይሆንም? ገዳይ የሆነ መድኃኒት አንተ ራስህ ገዝተህ ታመጣልኛለህ። ያን ገዳይ የሆነ መርዝ እኔ ገዝቼ ብጠጣ ገዳይ አይደለም ብለህ ስለምትከራከር፣ አንተ ራስህ ገዳይ የሆነውን መርዝ ገዝተህ ታመጣና ትሰጠኛለህ። ከመስጠትህ በፊት ግን በኢትዮጵያ ባህል፣ ወግ፣ ስርዓት መሰረት አንድ ሰው ግብዣ ሲያቀርብ ዝም ብሎ ብሉ ጠጡ አይደለም የሚለው። አብሮ የበላ የጠጣ ነው አይደለ? ቀምሰ ትሰጠኛለህ መርዝን ያልቀምስ ምን ይገለኛል? እንዳንተን ደግሞ ነብይህ እንደዚህ ብሏል። ላምብብለ ቡሃሪ ሳይ ቡሃሪ 54 45 ላይ ናሬትድ ሳይዳ አላስ ሚሴንጀር ሴድ ሂ ሁ ኢት ሰቨን አጃዋዴትስ ኤቭሪ ሞርኒንግ ዊል ኖት ቢ አፌክትድ ባይ ፖይዘን ኦር ማጂክ ኦን ዘ ዴ ሂ ኢትስ ዴ ም ይላል። ስለዚህ ሰባት ቴምር አጃዋዴት ቴምር ማለት ጥቁር ቴምር በሳውዲያ ውስጥ በብዛት የሚመረተው ነው። እሱን የበላ አለ መርዝ ቢሰጠው አለ ወይንም አለ ማጂክ ቢደረግበት በዛን ቀን ምንም አይወርም ማለት ኦኬ። እኔ ሰባት ቴምሩን አዘጋጅላለሁ። አንተ ገዳይ ያልከው መርስ ዘ ትመጣለህ፣ እኔ ሰባት ቴምር ሰጥሃለሁ። እሱን ትበላና መርዙን ቀምሰህ ገዳይ መሆኑን ለኔ ትሰጠኛለህ፣ እኔ ጠጣልሃለሁ። ትስማማለህ? ተተስማማ እስማማለሁ። እኔ እኔ ሬዲ ነኝ፣ እስማማለሁ። ነገር ግን በዚህ ጉዳይ ላይ በማርቆስ ምዕራፍ 16 18 ላይ ያለውን ብዥታ ልንገራችሁ። ሙስሊሞች ደጋግመው ይህንን ጥያቄ ያነሱታል። ደጋግመው ብዙ ጊዜ ምላሽ ይሰጥበታል። ብዙ ጊዜ ምላሽ የሚሰጠው ጌታ አምላክህን አትፈታተነው በሚለው ነው፣ ምላሽ የሚሰጠው አንዳንድ ከፕሮቴስታንቱ ደግሞ ይህን ክፍል ማይይ ነው። እንግዲህ በዚህ መልኩ ተመልሶላቸዋል። እስኪ ወደዚች ልጅ እንባና ሶቆቃ ለክሱና ሀዘን እንመለስና፣ የሚሰጣት ኮሜንት አለ። እሱ ምን ያለን ማለት ነው? የራሳችንን ሀሳብ እናስተያየት በኮሜንት ቦክስ ላይ እናስቀምጣለን ማለት ነው። እሷ አናዳም ነው እኮ ስጋ ካንቺ ተገናኝቶ ያቃል። እንደዛ እኔ ማለት መንካት ነከኝም፣ ግን ይሄ እንዲስ ልበል

በላል ሌላ ነገር የሚያስቡብኝ እየመሰለኝ አሁን ላይ በቃ ቤተክርስቲያን በሄድ እንኳን ተሳልሜ የጸልት ባደርገኝ ነው መምጣት የምፈልገው። እንግዲህ ዞሽ እህት ያጠልቅሽ። አንዳንድ ከመጀመሪያ ጀምሮ አንዳንድ ነገሮችን ለማስተካከል እንሞክር። በመጀመሪያ ደረጃ ክርስቲያኖች ከዚህ በፊት ስለ ይቅርታ ሳስተምር ቤተ ክርስቲያናችን ሰዎች ላይ ቂም እንዳንይዝ ይቅርታ እንድናረግ እናም የይቅርታን ሕይወት እንድንልምድ ታሰምረናለች። ነገር ግን ሞኝ እንድንሆን ግን አታሰምረንም እየ የተናገርኩት ከዚህ አንጻር በመጀመሪያ ደረጃ በእነዚህ አይነት ሕይወት ላይ ያላችሁ በገዛ ጣም ከባድ በጣም በጣም በእንደዚህ አይነት በቃ በጣም ደስ በማይል ሁኔታ ፈተና እየደረሰባችሁ ብዙ እህቶቻችን ትኖራላችሁ እና እንዲህ አይነት ሰው አባት ሊባል አይችልም። በመጀመሪያ የአባትነት ክብሩ የለውም። አባት ማለት የአባትነት ጸጋ ያለው የአባትነት ሞገስ ያለው ልጁን ከሚደርስባት ፈተና ጠብቁ፣ ከልሉ የሚያኖር ተመልከቱ። እንደዚህ አይነት በደል በዚች ልጅ ላይ ደርሶበታል። እንግዲህ ነፍሷን እንኳን እንዳትድን በስጋዋም እንዳትፈወስ እንደዚህ የሚያሸማቀቅ ትራውማ ውስጥ የከተታት እንደዚህ አይነት ክፉ አባት የሚል ስም ይዞ ነገር ግን ለነፍሷንም ሊነጥቅ በስጋዋም እንደዚህ አይነት ሰቅጣ ውስጥ እንድትኖር ሊያደርጋት መጥቷል ማለት ነው። እንደ ድላ ሆኖ ደግሞ አንድም ሁለት ሶስቴ ያጋጥማት። እንደዚህ አይነት አጋጣሚዎች ሁሌም አሉ። ምክንያቱም ሁሌ እኛ ክርስቲያኖች ወደ እግዚአብሔር እንዳንደርስ ሰይጣን በአንድም በሌላም ሊያሰናክል ስለሚችል ማለት ምክንያቱም ሰይጣን የብርሃን መልአክ እስኪመስል ድረስ ራሱን ሊገልጥ ሁላ ስለሚችል አባት መስሎ የነፍስ አባት መስሎ ደግሞ በሷ ተከስቶ ነፍሷ እንዲነጥቅ በዚህ መልጎ እየታገለ እናያለን። እሷ የምንመክራት ጀኔራላይዝ እንዳታደርግ። ቤተ ክርስቲያን ብዙ የነጹ የበቁ ቅዱሳን አባቶች አሏት። ክርስቶስን የሚመስሉ ቅዱሳን የሚወጡባት ናት። ቤተ ክርስቲያን ገዛ ጋር ተያይዞ ደግሞ ወደ ዳብሎስ የሚወስድ ብዙ እንቅፋት ያለበት መንገድ ሆኖ እናገኘዋለን። አንዳንዶቹ አባቶች ማለት ነው። ስለዚህ በዚህ ምክንያት እናዝናለን። የደረሰበት በጣም ያሳዝናል። በጣም ሰቅጣጭ ነው። በነገራችን ላይ ይህን ቪዲዮ ሳቀርበው ሁለት ሶስቴ ብዙ ጊዜ ያስብኝበት ነው። አልችል ብዬ ማለት ነው። እንዴት ነው ማብራሪያ የሚሰጠው? ነገር ግን ዝሮ ዝሮ እንደዛ አይነት አጋጣሚዎች በተለያዩ እህቶች ላይ ሊደርሱ ስለሚችሉ መጠንቀቅ ጥሩ ነው። መመዘኛችን ቤተክርስቲያን ናት። ቤተክርስቲያን ደግሞ ንጹሕ ናት፣ አስተምሯም ንጹሕ ነው። ከዛ መካከል የሚበቅሉ እንደዚህ አይነት እሾሆች ደግሞ ተቆርጠው እስኪጣሉ ድረስ ራሳችን መጠበቅ ሞኝ አለመሆን አለብን፣ ጅሎች አለመሆን አለብን ማለት ነው። እህታችን እንግዲህ እግዚአብሔር ይርዳት። ከዛ የተሻሉ አባቶች ለመንጋዎቹ የሚሞቱ አባቶች ለበጎቻቸው ቀድሞ ራሳቸውን አንገታቸውን የሚሰጡ አባቶች ባሉባት ቤተክርስቲያን ውስጥ እንደዚህ አይነት ተኩላዎች ደግሞ እንዳሉ አስተውሎ በጥበብና በብልሃት መጓዝ ይሻላል እንጂ በዛ ሰበብ ከቤተክርስቲያን መራቅ ጥሩ አይሆንም ማለት ነው። ጥሩ አይሆንም ማለት ነው። እንደዚህ አይ ኃጢያት የሚያለማምዱን ወደ ኃጢያት የሚወስዱ ነው። ብዙ የጥፋት መንገዶች እንደዚህ እንደሚውጥ አንበሳ አፋቸውን ከፍተው ይጠብቁናል። ስለዚህ እየተጠንቀቅን መሄድ ነው ያለብን። ሁሉም ሰው እንደዚህ አይደለም፣ ሁሉም ካህን እንደዚህ አይደለም። ብዙ ንጹሃን ካህናቶች አሉ። እንደዚህ አይነቶቹን ግን እግዚአብሔር ከቤቱ እስከሚነቅልልን ድረስ ወይም ደግሞ ወደ ቤቱ መልሷቸው በንስሐ እስከሚመለሱ ድረስ ለእነሱም መጸለይ እኛም ራሳችን መጠበቅ ይጥበቅ ብናል እስኪችን ስብከት አብረን እንስማት መሰላችሁ በሃይማኖታችሁ አትፈሩ በማተባችሁ አትፈሩ የምትሰሩበት ቦታ የምትማሩበት ቦታ የምትነግዱበት ቦታ ክርስትናችሁ እንዲታይ የማትፈልጉ ከሆነ ኒቆዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት የመጀመሪያው ስቴጅ ላይ ያላችሁት ማለት ፈራ ተባለ ደፍሮ እኔ እንዲህ ነኝ ማለት አቃተው ብዙዎቻችን እንደዚህ ነን እኮ። ነጠላቸውን ጥፍጥፍ አድርገው እኮ ቢሮ ከቢሮ ሲወጡ ቤተ ክርስቲያን ለሚሄደው ለማለት የሚፈሩ ሴቶች አሉ። ቤተ ክርስቲያን ለመሳለም ጓደኞቹ ፊት የሚያፍር እኮ ጎረምሳል። ክርስቶስ በእኛ ሳያፍር፣ አሁን እኛ በእሱ ልናፍር ነው? እንዳናፍር በሆነ እና ኒቆዲሞስ ፈራ ተባብሎ እንዲህ ህጋችን እኮ ሳያጣሩ መፍረድ አይፈቅድም አለ። ይህን ጊዜ አይሁድ አንተ እኮ ስላልተማርክ ነው ሊሉት አልቻሉ። አንተ አልተማርክም ሊሉት አልቻሉ። ምክንያቱም ኒቆዲሞስ ምን ያለ ሰው ነው? የተማረ ሰው ነው። በቃ ንመርምር እስቲ ነቢይ ኬት እንደሚነሳ መጽሐፍን መንብር ብለው ተበተኑ ወደ የቤታቸው ይላል። ይሄ ሁለተኛው የኒቆዲሞስ ክርስትና ደረጃ ነው። የመጀመሪያው ፍርሃቱ ነው። ሁለተኛው ፈራ ተባ ያለበት ነው። ሶስተኛው ልንገራችሁ እናበቃለሁ። ኒቆዲሞስን ሰምተሽ አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው አንድ ነገር ማወቅ ያለብሽ ዲነል ኢስላም በቢሊየን የሚቆጠር ሰው ፎሎም ያደርገው፣ በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው። አንድ ተራ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ ወይ ይህ ሰውዬ ሲናገር እንደሰማችሁት መንሱር የሚባለው ሀቢባ ቤት ተራ በሚል ለእኔ እንደሆነ መረጃዎች ደርሰውኛል የተናገረው ተራ ማለት ለስድብ ከተጠቀመው ተራ ሰው እዚህ ግባ ማይባል የሚለውን አንድ በአንድ በመረጃ ነብዩ ላይ አፕላይ አድርገን እናሳየዋለን ተራና የተናቀ የተዋረደ ቆሻሻ ማን ነው የሚለውን በመረጃ ላሳያችሁ በአንድ ወቅት ነብዩ ወደ ሆነ ቦታ ይሄዳል በዛ ቦታ ላይ ሲሄድ አንዲት ሴት ጡት የምታጠባ እስከ ሞግዚቷ ያገኛል ያቺ ጡት የምታጠባ ልጅ ያላት ሴትን ወደ ቤቷ ሲገባ ያያታል። ከዛ እንደዚህ ይላል። ወን ደ ፕሮፌት ኢንተርራፖን ሄር ሂ ሰድ ቱ ሄር ጊቭ ሚ ዩር ሰልፍ ኢን ማሬጅ አስ ጊፍት። ወደ እሷ ይገባና ምን ይላታል? ራስሽን በጋብቻ ለእኔ ስጭኝ ይላታል። እንግዲህ ልብ በሉ፣ ጡት የምታጠባ ልጅ አላት፣ ሞግዚት የያዘች ነች። ሄደው ምን ይላታል? በጋብቻ ራስሽን ለእኔ ስጭኝ ይላታል። እንግዲህ ባል ቢኖራት ነው ጡት የምታጠባ ከሆነች። ሺ ሰድ ካን ፕሪንስስ ጊፍ herself is married to an ordinary ማን ምን ብላ መለሰችለት፣ እሷም ንግስት ለተራ ወንድ ራሷን አሳልፋ ትሰጣለችን ብላ መለሰችለት ማለት ነው which ሚንስ አንተ ተራ ወራዳ ስትሆን እኔ ንግስቷን እንዴት ነው አግቢኝ የምትለኝ ብላ ምላሽ ሰጠችው ማለት ነው። እኔ እስከዛሬ ድረስ መንሱር የትኛዋም ሴት ለጋብቻ እንኳን ጠይቂያት አልጠየቅኩም እንጂ ብጠይቅ? ተራ ወራዳ ስትሆን እንዴት እኔ ንግስቷን ለጋብቻ ትጠይቃለህ? ብላ ምንቀኝ ሴት እንዳሌለች ተስፋ አደርጋለሁኝ። የለችም ትኖራለችም ብዬ አልጠብቅም። ነብዬ ግን ተራ ስለሆነ ንግስት ለተራ ወንድ ራሷን አሳልፋ ልሰጥ አትችልም ብላ መልሳለታለች፣ ማለት ነው። ተራ ያልከው ነብይህ እንደሆነ በዚህ ሀዲስ ላይ መረዳት እንችላለን። ሀዲሱ ሳሂህ ነው፣ ሳይ አልቡካሪ 52 55 ላይ ማለት ነው። ታዲያ ሙሐመድ በዚህ ችግር ውስጥ በመግባቱ የሚያገባው ስላጣ እስከ 25 ዓመት ድረስ ያለው አማራጭ ምንድነው እሱ አሮጊት የነበረችውን ከድጃን ማግባት ነው። ከድጃንም ደግሞ አባትየው ተራ ስለሆነ ሊድረው አልፈለገም። ጃ አባት ስለናቀው ሙሐመድን ተራ ሙሐመድ ተራ ሰው ስለሆነ ይሄንንም ስትሮፋ ጠበሪ ላይ ታገኙታላችሁ። ቮሊም 6 ፔጅ 49 ላይ ታሪኩን ታገኙታላችሁ። የዋ ስክሪኑ ላይ አለላችሁ። አንብቡት። ሙሐመድ ምንድነው ያደረገው? ከከድጃ ጋር ተማክረው አባቷ የከድጃን አባት አስክሮ መጠጥ አጠጥቶ? እህ ከዛ በኋላስ ከድጃን ልክ እንዲያጋባው አደረገ ማለት ነው። በስካር ከድጃን አገባ ማለት ነው። አስክሮ አባቷል። ልብ በሉ። ለምንድነው ያደረገው አባቷ እህ መሐመድ ተራ ስለሆነ ሊድርለ ስላልፈቀደ ማለት ነው። ስለዚህ መሐመድ ተራ ነው ማለት ነው። ተራ ብቻ ሳይሆን እዚህ ግባ ማይባል መሆኑንና የተናቀ የተጠላ እንደነበረ እንዳስጠጋችሁ ሱራ 93 ቁጥር 6 ላይ የቲም ሆነ አገኘህም አገኘህምና አላስጠጋህምን ይላል። አስጠግቶሃል። ስለዚህ የተናቀ የተጠላ የተዋረደ ስለሆነ ምን ሆነ ጥገኝነት የተጠየቀና የተጠጋ ዊችዝ ገሌ ገብቶ የኖረ ነው። ማንጋ ነው ገሌ የገባው በ25 ዓመቱ አርባ ምናምን ዓመት ላይ ከድጃ ጋ ማለት ነው። እንዴት የተናቀ ስለሆነ ተራ ሰው ስለሆነ እሷን ለማግኘት አባቷን አስክሮ ገሌ ገባ ማለት ነው። ደሃ ስለነበረም ደግሞ ቁጥር 93ኛው ሱራ ቁጥር ስምንት ላይ ደሃ ሆነ አገኘህ አከበረህም ይላል። መሐመድ ምን ነበረ? ድሃ ነበረ ማለት ነው። በሀፍት የተመነጻደከው መንሱር ነብይህ ድሃ ነበረ፣ አከበረህም ይላል። እንዴት ነው መሐመድ የከበረው ሲባል ደግሞ ተፍሲር እብን አባስ ምን ይላል? ተንዊር አልሚቅባስ ሚን ተፍሲር እብን አባስ እንደዚህ ይላል። እንደ ማማድ ዲስቲትዩት ደ ወርል ኦፍ ከዲጃ በማኑ የከበረው ይላል በከድጃ ገንዘብ ነው የከበረው ይላል ስለዚህ የሙሐመድ ሀፍቱ ማን ነው? የከድጃ የከዲጃ ስለዚህ በዘመንኛ ቋንቋ ስኳሬ የሚባለው ማለት ነው እሷን አለ ዕድሜው በወጣትነቱ አሮጊቷን ከዲጃን በማግባት ከብሯል ማለት ነው በቀን አንዴ እንኳን ማይበላ አለ ሙሐመድ በቀን አንድ ጊዜ የሚበላው በማን ነበረ ሹገር ማሚ የነበረችውን ከዲጃን እሷ ነበረች በቀን አንዴ ምግብ የምትሰጠው ማስረጃ

በኬቮ ፌራ ውስጥ በነበረበት ሰዓት ላይ ምግቡን ይዞ ይሄድ ነበር። ከዛ ምግቡን ከበላ በኋላ ምን ያደርጋል? እንደገና ተመልሶ መጥቶ ወደ ሚስቱ ጋር ከሚስቱ ምግብ ይዞ ይሄድ ነበር ይላል። ስለዚህ ሹገርማሚ የነበረችው ከድጃ ምግቡን በቀን አንዴ እየቋጠረ ይሰጠው ነበረ ማለት ነው። እኔ እግዚአብሔር የተመሰገነ ይሁን ብቸገርም በቀን አንዴ እንኳን ባልበላም እህ ጥሬ ግሬ በራሴ ነው እንጂ እንደ ሞሐመድ አሮጊቷን አግብቼ በዛ ስለማይ የሚቋጥርልኝ ስላልነበረ ነው። አንድ ቢሊየን ምናምን በላይ ተከታይ ያለውን እስልምና አለ፣ መሐመድን የሚከተሉትና የእስልምና ተከታዮች ምን አይነት ናቸው ሲባል መሐመድ ይመልሳል ሳይ አል ቡኻሪ 19:13 ላይ ዘ ፕሮፌት ሰይድ ነብዩ እንደዚህ አለ፣ ዊ አር አን ኢሊትሬት ኔሽን፣ እኛ መሃይም ህዝቦች ነን አለ። ስለዚህ ተከታዮቹም እሱም ምንድናቸው ማለት ነው? መሃይማን። አንድ ቢሊየን መሃይማን ቢኖሩ ታዲያ ምን ትርጉም አለው? አንድ ቢሊየን ተውና ትሪሊየን ብትሆኑ ምን ምንድን ነው እሱ ታዲያ ለውጡ? ስለዚህ ወንድማችን መንሱር የነቢይን ሱና እንደምትከተል ከአንዳንድ ቪዲዮዎች ላይ ለማየት ሞክሬያለሁ። አንተም ሹገር ለማጫወት which is ከድሜህ፣ እንደዛ ነገር ለገንዘብ ብለህ እንደዛ እንደዛ ነገር ውስጥ ልምምድ ውስጥ እንዳለህ አቃለውኝ ማለት መረጃዎች ስለደረሱኝ ዛ ማች ፋርሜድ አልፈለኩም ቪዲዮዎችን አምጥቼ ማሳየት አስፈላጊ ስላልሆነ ማለት ይህን ቪዲዮ የሚመለከቱት ክርስቲያኖች ስላሉ ለሙስሊሞች ግን ሱና ነው። ሙሐመድ ያደረገውን ሱና ነው የተገበርከው። እኔ ግን እንደዛ ማድረግ ስለማልችል ነው። በቀና እንዴ፣ ባልበላም እንኳን ገንዘብ ለማግኘት ብዬ ገንዘብ ያላት ስንሴት እንደ ነብይ ተጠግቼ እንደ መዥገር ደሟን ልጠጣ፣ እንደዛ እንደዛ ነገር ላደርግ ስለማልችል ነው።